አሰላሙ ዓሌይኩም ወረህመቱላሂ ወበረካቶ። ወችና የተከበራችሁ የመዳም ቀመምት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ ዶችዬ። ሁላችን በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሸዋል ፆምስ እንዴት ይዟችኋል? የመጨረሻ ቀን ነው፣ ማሻላ። አላድዋችን ፆማችንን መስተጃባላ ያደርግልን፣ ስበሃናላ። ጊዜው ሲሮ አይቆይምና ጊዜያችንም እንደዚሁ ነው የሚሄደው፣ ስብሃናላ ረመዳን ሊመጣ ነው ሲባል በጉጉት ስንጠብቅ ነበር። ደግሞ ኢድ ደርሶ አለፈ። በጉጉት ስንጠብቅ ደግሞ አሁን ይኸው ሸዋል ጾም አለቀ ማለት ነው። ያለ ዱዋችን ጾማችንን ሙስተጃባላ ያድርግልን። የሸዋል ጾም የመጨረሻ ማፍጠሪያ ይህን ይመስላል ማለት ነው። በያላችሁበት አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቀን። ዶችዬ መልካምን ነገር የትንን። አሰላሙ አለይኩም ወራህመቱላሂ ወበረከቱ